አመሰግናለሁ በረከት። እንግዲህ አንተም በመግቢያ ለማንሳት እንደሞከርከው በዛሬ ሁለት የመከላከያ ሰራዊት የኢንተርፕሬነርሺፕና የኢኖቬሽን ማዕከል ምስረታ እየተካሄደ ነው የሚገኘው። በዚህ የምስረታ መርሃ ግብሩ ላይም እንግዲህ የተለያዩ የመንግስት ከፍተኛ ባለስልጣናትም ጭምር ናቸው የተገኙት ም ደግሞ የጦር ኃይሎች ጠቅላይ ታማጆር ሹም ብርሃን ጨምሮ የመከላከያ ሰራዊት የመከላከያ ሚኒስትሯ ኢንጂነር አሻ መሀመድና የስራና ክህሎት ሚኒስትር ጭምር ናቸው እዚህ መድረክ ላይ የተገኙት ከዛ ገር ደግሞ የቀድሞ የሰራዊቱ አባላት እንዲሁም ደግሞ ከፍተኛ የመንግስት የስራ ኃላፊዎችም ጭምር ናቸው እዚህ የምስረታ መርሃ ግብር ላይ እየተሳተፉ የሚገኙት ማለት ነው። እንግዲህ ይህ የኢንተርፕሬነርሽፕ ና የኢኖቬሽን ማዕከል ምስረታ እንግዲህ ለቀድሞ የሰራዊቱ አባላት እንዲሁም ደግሞ ለተሰዉ ቤተሰቡ የአባላቱ የተሰዉ ቤተሰቦች እንዲሁም ደግሞ በጡረታም ከአባልነት የወጡትንም በተለያዩ መስኮች የሚያግዝ ስለመሆኑ ነው የተገለጸው ይህ ማዕከል ማለት ነው። በተለይም ደግሞ አሁን በመከላከያ ሰራዊት ውስጥ የሚገኙ አባላትም ጭምር የተለያዩ ፈጥራዎችን በመጠቀም የተለያዩ ክህሎታቸውንም ጭምር እንዲያበለጽጉበትም ጭምር የሚያግዛቸው ስለመሆኑ ነው የተነሳው ማለት ነው እንግዲህ የተለያዩ ክህሎት ያላቸው የሰራዊቱ አባላቶች አሉ። የተለያዩ ክህሎታቸውንም ደግሞ ወደ አንድ ቦታ በማምጣት ክህሎቶቻቸውን እንዲያበለጽጉ የተለያዩ የፍጥራ ስራዎችንም ጭምር እንዲሳተፉበት የሚያግዝ እንደሆነ ነው የተነገረው ማለት ነው። ከዛ ባሻገር ደግሞ የአባላቱ ቤተሰቦች ወይ ደግሞ በህይወት የሌሉ የአባላቱ ቤተሰቦችም ተጠቃሚ እንዲሆኑም በኢኮኖሚ ራሳቸውንም እንዲችሉም የሚያግዝ ስለመሆኑ ነው የተገለጸው ማለት ነው። እንግዲህ ማዕከሉ በተለያዩ ሀገሮች የተለያዩ ሀገሮች መሰል ማዕከሎችን በመገንባት እጅጉን ተጠቃሚ ሲሆኑ ቆይተዋል ነው የተባለው በዚህ መድረክ ላይ። ኢትዮጵያ ግን ላለፉት በርካታ ዓመታት የማዕከሉ ተጠቃሚ ወይ ደግሞ ሳትታደል ቆይታለች ነው የተባለው። ይሁንና አሁን ከለውጡ ሂደት ጅማሮ ማግስት በመከላከያ ተቋም ላይ እየተደረጉ በሚገኙ ሪፎርሞች የተለያዩ የተሻሉ ውጤቶች እየተገኙ ነው የሚገኙት ነው የተባለው። ይህ ማዕከል መገንባቱም ደግሞ ለሪፎርሙ አንዱ ማሳያ ስለመሆኑ ነው የተገለጸው ማለት ነው። እንግዲህ ቀደም ብዬም እንዳነሳሁት የተለያዩ አቅም ያላቸው እንዲሁም ሰራዊቱም የበቃ እንዲሆንም ለማድረግ ይህ ማዕከል የሚያስችል ስለመሆኑ ነው የተነሳው ማለት ነው። ምክንያቱም ይህ ጊዜውን የዋጀ መሆን አለበት የሰራዊቱ እንቅስቃሴ፣ በተለይም ደግሞ በቴክኖሎጂው ዘርፍ ላይ እጅጉን መሰማራት እንዳለባቸውም ጭምር ነው የተነገረው። ይህን ለማድረግ ደግሞ ይህ የማዕከሉ ግንባታ እጅግ ትልቅ ሚና እንደሚኖረውም ጭምር ነው የተነሳው ማለት ነው። ቀደም ብዬም እንዳነሳሁት የተለያዩ ስልጠናዎችም በተለይ የሰራዊቱ አባላት ሆነው የተለያዩ ጉዳት የደረሰባቸው የተለያዩ ስልጠናዎች እንደሚሰጣቸው ከዛ ባሻገር የተለያዩ የፍጠራ ስራዎች ላይም እንዲሳተፉ ለማድረግ የሚያስችል ማዕከል ስለመሆኑ ነው የተነገረው ማለት ነው። ከሁሉም የሀገሪቱ አካባቢዎች ላይ የሚንቀሳቀሱ የሰራዊቱ አባላት አቅሞቻቸውን የሚያሳዩበት ክህሎቶቻቸውንም ደግሞ እጅግ የሚያንጸባርቁበት የሚያጉሉበትም ጭምር ስለመሆኑ ነው የተነሳው ከዛ ባሻገር የሰራዊቱ የተለያዩ መሳሪያዎችም ጭምር የተለያዩ ጥገናዎች እንዲደረግላቸው ክህሎቶቻቸውን አቅሞቻቸውን ተጠቅመው ሰራዊቱ የተለያዩ ጥገናም እንዲያደርጉም ጭምር የሚያግዝ የተለያዩ ቴክኖሎጂ ውጤት የሆኑትንም ግኝቶችን እንዲፈጥሩም እድል የሚሰጥ ነው። ይህ ደግሞ ለሰራዊቱ አባላትም ጭምር እንዲሁም ደግሞ ለተቋሙም ራሱ ትልቅ አበርክቶን የሚሰጥ ስለመሆኑ ነው የተነገረው ማለት ነው። እንግዲህ ማዕከሉ በዛሬው እለት መሰረታውን በማድረግ በሚመጡት አመት ደግሞ የተሻለ ውጤት የተሻለ ውጤታማነትን ለማስገኘትም የሚሰራ ስለመሆኑ ነው የተነገረው ማለት ነው። ይህንን ማዕከል ለማገዝ ደግሞ የተለያዩ የልማት አጋሮችም ሚናቸውን ማሳረፍ ይኖርባቸዋል ነው የተለያዩ የተባለው። ከዛ ባሻገር ደግሞ የተለያዩ ባለሀብቶችም በፋይናንስ ዘርፉ ማገዝ እንዳለባቸውም ጭምር ነው የተገለጸው። ከዛ ባሻገር የሰራዊቱ አባላት በራሳቸው ይህ የነሱ ተጠቃሚነትም የሚያንጸባ የሚረጋገጥበት በመሆኑ እገዛ ማድረግ እንዳለባቸው ሁሉም የልማት ድርጅቶች በዚህ ላይ መሳተፍ እንዳለባቸውም ጭምር መልእክት ተላልፏል ማለት ነው። እንግዲህ በረከት ለአሁኑ ያለ መረጃ ይሄንን ይመስላል። አመሰግናለሁ።